በአሁኑ ወቅት በኢትዮጵያ በመንግስት ተቋማት እንዲሁም ደግሞ በግል ተቋማት የአሰራር ስርአታቸውን ወይም ደግሞ አገልግሎታቸውን ለማዘመን ዲጂታላይዜሽንን ጀምሯል። ዛሬ በፌዴራል ጠቅላይ ፍርድ ቤት ተገኝተን የአሰራር ስርአታቸውን ምን ያህል አዘምነዋል የሚለውን እንመለከታለን። አብራችሁን ሁኑ። ስሜ ዳንኤል ወርቁ ይባላል። የፌዴራል ጠቅላይ ፍርድ ቤት አይሲቲ ዳይሬክተር ነኝ። ይሄ በአርቲፊሻል ኢንቴሊጀንስ የተሰራ የስማርት ኮርት ሲስተም ነው። በውስጡ አራት ኮምፖነንቶች አሉት። የቪዲዮ ኮንፈረንስ ሲስተም አለው፣ የቪዲዮ ሪከርዲንግ ሲስተም አለው፣ ፕላስ ደግሞ የኦዲዮ ሪከርዲንግ ሲስተም አለው። መጨረሻ ላይ ደግሞ አራተኛው ፋይል ስለሆነ ዳኞች ይዘው የሚገቡት ፕሪንት ተደርጎ ከመዝገብ ጋር ይያያዛል ማለት ነው። የተለያዩ የሀገሪቷ ክፍል ባለጉዳዮች ወደዚህ መምጣት ሳያስፈልጋቸው እዛው ሆነው ሆኖ ፋይላቸውን የሚልኩት በቪዲዮ ኮንፈረንስ ደግሞ የላኩትን ፋይል እዚህ የተከፈተውን ፋይል ችሎቱን በቪዲዮ ኮንፈረንስ ይከታተላሉ። ውሳኔያቸውንም በቪዲዮ ኮንፈረንስ ይሰማሉ ማለት ነው። ያለውን ነገር ለመረዳት ከፈለግሽ እነሱን ማውራት እንችላለን። አሁን ለአንድ ጉዳይ ለመምጣት ለመሄድ እንግዲህ አሁን ያየሽው መቀሌም ያስገባ ነው። በዚህ አይነት ቴክኖሎጂ ወደ 52 ሴንተሮች አሉ። ይሄ የኔትወርክ ኦፕሬሽን ሴንተራችን ነው። 24 የፌዴራል ፍርድ ቤቶች ከዚሩም ነው ሞኒተር የሚደረጉት። ከኢትዮ ቴሌኮም ጋር በነበረን ፕሮጀክት ማለት ነው። የ24ቱም የፌዴራል ፍርድ ቤቶች ዳታ ሴንተር ከዚሩም ሞኒተር ይደረጋል። ዳታ ሴንት ማይክሮ ዳታ ሴንተሮቹ ብቻ ሳይሆኑ እያንዳንዱ ጀኔሬተሩን ጨምሮ ሞኒተር ይደረጋል። የኮርት ኬዝ ማኔጅመንት ሲስተሙ ኢንተግሬትድ ኮርት ኬዝ ማኔጅመንት ሲስተም ይባላል። ይሄ ኮርት ኬዝ ማኔጅመንት ሲስተም ባለ ጉዳዮች ፋይላቸው ተከፍቶ ውሳኔ እስከሚሰጣቸው ጊዜ ድረስ ያለውን ሂደት የሚወስድ ነው። ከዚህ በፊት በነበረን አሰራር ምንድን ነው? ባለ ጉዳዮች በአካል ይመጣሉ። ከዛ ደግሞ በአካል ፋይላቸውን ይዘው መጥተው ነው የሚከፈተው። አሁን ግን አቤቱታቸውን ኦንላይን ያቀርባሉ ባሉበት ቦታ። የዳኝነት ክፍያውንም ኦንላይን ይከፍላሉ በቴሌብር ወይም ሌሎች አማራጮች አሉ። አሁን ከኢትስዊች ጋር እየሰራ ነው በሁሉም ባንኮች እንዲቻል ማለት ነው። ከዛ አጭር መከታተያ ቁጥር አላቸው። አሁን ላይ ባለው አሰራር ግን ምንድነው የሚሆነው? ሙሉ ለሙሉ ያንን ሀራጅ የሚሰጠውን ቦታ ወይንም መኪና ቪዲዮ ሪከርድ ይደረግና ኦንላይን ጨረታ ይወጣል ማለት ነው። ማንኛውም ይሄንን መኪና የሚፈልግ ወይንም ማንኛውም ሰው መጫረት እንዲችል ያንን ኦፕሽን ይሰጣል። ኦንላይን ኦክሽን ነው ማለት ነው። ኦንላይን ሀራጅ ይወጣል፣ ያንን ይጫረታሉ። እንደ ሀገር ላሉ ፍርድ ቤቶች የተሰራ ሲስተም ነው።